እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ ሀያ ደንበኞች የ30 ፐርሰንት ቅናሽ ማድረጋችንን ስንገልጽ በደስታ ነው ከስቱዲዮ እስከ ባለ አራት መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም 4940 ከ494000 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞን ወደ ህይወት እናመጣለን። ለደንበኞች ባወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950345556 ላይ ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ይህ አዋዜ ልዩ ሰበር ነው። ለፕሬዚደንት ዶናልድ ትራምፕ ጆሮ ቆርቆሮ የሚቧጥጥ ሽቦ ድምፅ ነው። መርዶ፣ የዓለም አቀፉ አቶሚክ ኤነርጂ ኃይል ኃላፊ ራፋኤል ግሮሲ አሜሪካ ያካሄደቻቸው ጥቃቶች የኢራንን የኒውክሊየር ፕሮግራሞች ሙሉ በሙሉ አላወደሙም ኢራንም በወራት ጊዜ ውስጥ ዩራኒየም የማበልጸግ ስራዋን እንደገና መጀመር ትችላለች ሲሉ አስታወቁ። ይህ የዓለም አቀፉ የኤነርጂ ኃይል ግምገማ ፕሬዚደንት ዶናልድ ትራምፕ ኢራንን ከወታደራዊ የኒክሌር ፕሮግራሟ በ10 ዓመታት ወደኋላ አሽቀንጥሬታለሁ፣ ቶታል ኦብሊተሬሽን ነው፣ አጠቃላይ ውድመት ነው የሚለውን የድል መግለጫቸውን ሙቆዋ እንደ ተደፋባት ድመት የሚያኳስስ ነው። የራፋኤል ግሮሲ ዳኝነት ፕሬዚደንት ዶናልድ ትራምፕን ኮረንቲ ያስጨበጣቸውን የፔንታጎን ወታደራዊ ስለላ ድርጅት ቅድመ ግምገማ የሚያጠናክር ነው። የመከላከያ ስለላ ኤጀንሲው ግምገማ በቁልፎቹ፣ በእምብርቱ ልትሉ ትችላላችሁም፣ የኢራን የኒውክሊየር ጣቢያዎች ላይ የተጣለው የሰይጣን ዲጂኖ ኤምኦፒ ማሲቭ ኦርዲናንስ ፔኔትሬተር ግዙፍ ሰርሳሪ ቦምብም ሆነ ሀያ ክሩዝ ሚሳይሎች እንዲሁም ሌሎች የቦምብ ድብደባዎች የኒውክሌር ተቋማቱን ቁልፍ እምብርቱን አላገኙትም ይላሉ። የመጨረሻውን ወታደራዊና ስልላዊ ግምገማ ለመጠቅለል ትንሽ የሚቀረውና ምናልባትም ገና ጥቂት ሳምንታት ሊወስድ ቢችልም ፕሬዚደንት ትራምፕ ግን የኢራን የኒውክሌር ፕሮግራም ደብዛውን አጥፍተነዋል ማለታቸውን እንደቀጠሉ ነው። በኒውክሌር ተቋማቱ ላይ ደረሱ ስለተባሉት ውድመቶች ላይ በተሰጡት የተለያዩ ግምገማዎች ላይ ሲቢኤስ በተባለው የአሜሪካ ቴሌቪዥን ፌስ ዘ ኔሽን ዊዝ ማርጋሬት ብሬናን በተሰኘው ፕሮግራም ላይ ዲሬክተሩ ሲናገሩ ኢራኖች ችሎታቸው አሁንም አለ። በወራት ጊዜ ውስጥ ጥቂት ሴንትሪፊዩጆችን ማሾር ጀምረው የበለጸገ ዩራኒየም ምርት ማንፏፏት ይጀምራሉ። ግልጹን ለመነጋገር ማንም ሰው ሁሉም ነገር ጥርግ ብሎ ጠፍቷል፣ ምንም የተረፈ ነገር የለም ማለት አይችልም ብለዋል ኃላፊው ሲቀጥሉም ከባድ ጉዳት መድረሱ ግልጽ ነው፣ አጠቃላይ ውድመት ግን አይደለም። ኢራን ችሎታው አላት፣ ኢንዱስትሪያዊና ቴክኖሎጂያዊ ችሎታው። ስለዚህ ከፈለገች እንደነበር አድርጋ መመለስ ትችላለች ብለዋል። ግሮሲ በዚህ ቃለ ምልልሳቸው የኒውክሌር ተቋማቱ ከመመታታቸው በፊት ኤጀንሲያቸው ኢራን የኒውክሌር መሳሪያዎች አላት ወይስ አፋፍ ላይ ነበረች ለሚለው ጥያቄ እንደ ተቋም መልስ ለመስጠት ሳይፈልግ ቀርቷል። ግሮሲ የበኩላቸውን ሲመልሱ የጦር መሳሪያ ለመስራት ያለመ ፕሮግራም አላየንም፣ እንዲህም ሆነ ግን የጠየቅናቸው በጣም አስፈላጊ ጥያቄዎች እስካሁን አልተመለሱልንም ብለዋል። ኤጀንሲያቸው በአስቸኳይ ፍቃድ ተሰጥቶች ኢንስፔክተሮቹ መርማሪዎቹ ወደ ኢራን እንዲመለሱ ጠይቀዋል። ኢራን እስከ ቅርቡ የእስራኤልና የአሜሪካ ጥቃት ድረስ ለኤጀንሲው ኢንፎርሜሽን እየሰጠች እንደነበር ገልጸዋል። ያም ሆኖ በግልጽ ያልተብራሩላቸው ጥያቄዎች ግን እንደነበሩ ጠቅሰዋል። የማብለያ ሴንትሪ ፊዩጆችን የመሳሰሉ አሳሳቢ ጉዳዮችን በተመለከተ መረጃ አለን አሉ። ነገር ግን ካልተብራሩልን ጉዳዮች መካከል ስለመኖራቸው አስቀድመው ባልተገለጹ ጣቢያዎች ላይ ያካሄድነው ምርመራ የዩራኒየም አሻራ ወይም ዩራኒየም ትሬስ ማግኘታችንን ተከትሎ ይሄ እንዴት ሊሆን ቻለ የሚለውን ጥያቄ ኢራኖች ባሳማኝ መልኩ አላብራሩልንም ብለዋል። የፔንታጎን ግምገማ ቴህራን የተወሰነውን የበለጸገ ዩራኒየም ከማብለያ ጣቢያዎቹ አውጥታ ሳትወስድ አልቀረችም ሲሉ ዶናልድ ትራምፕ ግን ከማብለያው የወጣ ምንም ነገር የለም ሲሉ አሁንም ይከራክራሉ። የኤጀንሲው ኃላፊ ሲናገሩ ኢራኖች የመከላከያ እርምጃዎች እንወስዳለን ብለው ሲያስታውቁ የበለጸገውን ዩራኒየም ወደ ሌላ ስፍራ እናዘዋውራለን ማለታቸው ሊሆን ይችላል ይላሉ። እንዳልኩት ግን የበለጸገው ዩራኒየም የት እንዳለም ሆነ ወይም በአሥራ ሁለቱ ቀናት ጦርነት አብረው ይደምሰስ እኛ በበኩላችን አናውቅም ብለዋል። ዳንኤል ዜናው ላይ ስጀምር እንዳልኩ በጣም ወሽመጥ ቆራጭ ዜና ነው። ዶናልድ ትራምፕ ሆነ ይህን ዜና ከሰማሃው እንዲሁም ደግሞ ለእስራኤልም በተመሳሳይ መርዶ ነው። አለም ከዚህ ሰበር ዜና በመነሳት እንግዲህ ኢራን የኒውክሌር ቦምብ የምትሰራ ከሆነ ቀጥሎ የሚፈጠሩት ነገሮች ምንድን ናቸው? አለም ያው አሁን ምላሽ ያላገኙ ብዙ ነገሮች ናቸው። ለምሳሌ አሁን ዜናው ላይ በደንብ ሰምተው ከሆነ እስራኤል ጁን 13 ወይም በኢትዮጵያ ሰኔ 6 ቀን ጥቃት ከመጀመሯ እና አሜሪካ ከመቀላቀሏ በፊት የእናንተ እንደ ኤጀንሲ የአቶሚክ ኃይል የዓለም አቀፉ አይኤኢኤ የሚባለው ማለት ነው ኢራን የኒውክሊር ቦምብ ኦልረዲ አላት ወይስ አፋፍ ላይ ነች? ይህን ግለጽ የሚል ጥያቄ ቀርቦለታል። ለእነዚህ ጥያቄዎች መልስ መስጠት አልቻልም። መልስ ለመስጠት ወይም ደግሞ ራሱን በቂ ሆኖ አላገኘውም። ዓለም አቀፉ የአቶሚክ ኤነርጂ ኃይል ማለት ነው እና አሁን እሳቸው ደግሞ ያሉት በግላቸው ወል የኢራን የኒክሌር ፕሮግራም ለጦር መሳሪያ ያለ መሆኑ አላየነውም እና ከዚህ በላይ ማለት አልቻለም። ይህም ሆኖ ከዚህ በፊት እንደጠቀስኩልህ የአቶሚክ ኤነርጂ ኃይሉ ተቆጣጣሪው ኃይል እስከ ሰኔ ሶስት ቀን ወይም በፈረኝ እስከ ጁን 10 ቀን ድረስ ይህንን ዩራኒየም ያውቅ ነበር የት እንዳለ። 60 በመቶ የበለጸገውን ዩራኒየም በ400 ኪሎግራም ገደማ የሚደርሰው ማለት ነው። እሱን ነው እኮ ወደ 90 ፐርሰንት በተጨማሪ በማበልጸግ ይሄ ደግሞ በአንድ ሳምንት ሊካሄድ የሚችል ነው። ኢራን አክቸዋሊ ወደ ቦምብ ግንባታ መግባት ትችላለች፣ እና ይህንንም በጥቂት ወራት ውስጥ ቦምብ ሰርታ ልታወጣ ትችላለች የሚል ስለዚህ ይሄ ዩራኒየም የት እንዳለ አሁን ከተለያዩ ዘገባዎች እንደማየው ምንም እንኳን የእስራኤሉ ጠቅላይ ሚኒስትር በዚህ ላይ ኢንተረስቲንግ ኢንቴል አለን በባንክ ሮም የምንከታተለው መረጃ አለን ብለው ቢሉም መከላከያ ሚኒስትራቸው ግን ከሳቸው ከሁለት ቀን በኋላ ስላስተባበሉት ብናውቀው ነገር የለም ስላሉ እንደው በጥቅል ለግንዛቤ ይሄን ነገር ያለ ኢራን የሚያውቅ የለም ማለቱ ይሻላል ዳንኤል። ያለው መረዳት ምድድ ነው ወይ። ኢራን አሁን ግሮሴ ግሮሲ እንደነገሩን ኢራን ውጥረቱ እየጨመረ ሲመጣ ምን ብላ ነበረ? ውጭ ጉዳይ ሚኒስትር አባስ አባቺ የራሳችንን የመከላከያ እርምጃዎች መውሰድ ጀምረናል ብለዋል። ይሄ በወቅቱ ተዘግበዋል። ዳንኤል አሁን ግሮሲ የጠቀሱት እሱን ነው። ኢራኖች የራሳችንን የመከላከያ እርምጃ እየወሰድን ነው ሲሉ ይህንን አራት መቶ ኪሎግራም የበለጸገ ዩራኒየም ቦታ ቦታ እያስያዝን ነው ማለታቸው ሊሆን ይችላል ብለው ወስደውታል እሳቸው። ሌላው ግምገማ ወይም በአሴስመንት ደግሞ ይሄ የበለጸገ ዩራኒየም እንዳለ ወይም በከፊል በእንትን ውስጥ እንዳለ ሴንትሪፊጆች ውስጥ እንዳለ በድምደባ ወድሟል የሚል ነው። ዳንኤል ግን አሁን የዓለም አቀፍ የአቶሚክ ኤነርጂ ኃይል ኃላፊው የነገሩንን የመጨረሻ ድምፅ እንደሆኑ ነው የሚነገረው እንግዲህ ራሳቸው የኢራኑ መንፈሳዊ መሪ አሊ ካሚኒ የደረሰው ውድመት ምን ያህል እንደሆነ በትክክል ሊነግረን የሚችለው ዓለም አቀፉ የአቶሚክ ኤነርጂ ኃይል ነው ብሎ ነበር በንግግራቸው ወቅት አይ ቲንክ ይሄ መግለጫ ደግሞ የደረሰው ውድመት ኢራንን ለጥቂት ወራቶች ከኒውክሊየር ህልሟ ያዘገያታል እንጂ አሜሪካና እስራኤል እንዳሉት ብዙ ብዙ ብዙ አመታት ወደኋላ ያሽከን ጥራት አይደለም ዳንኤል። ስለዚህ አሁን ቀጥሎ ምንድን ነው? ዋናውና ቁልፉ ነገር ዓለም አቀፉ ይሄ የአቶሚክ ኤነርጂ ኃይል ኢንስፔክተሮች መግባትና ያለውን ተጨባጭ እውነታ ማጣራት ማወቅና መከታተል አለባቸው። ነህን ለማድረግ ነው ኃላፊ ድምፃቸውን ያሰሙት እንግዲህ እስካሁን ድረስ ባለው የሀገሪቱ ፓርላማ የኢራን ኢራንን ከአባልነት አግልሏል። ኮምፕሊት ማስወጣት ሳይሆን ለጊዜው ከአባልነቷ ራሷን አስተጓጉላለች። የሀገሪቱ ውጭ ጉዳይ ሚኒስቴር አባስ አባቺ ደግሞ ኢራን ተመልሳ ድርጅቱን ለመቀላቀል ሪቲንክ፣ ልታስብ እንደገና ለመቀላቀል ልትወስን ወይም ልታስብ ትችላለች የሚል አስተያየት አላቸው። ነገሮች በዚህ ላይ ነው ያሉት። በጥቅል ግን ማለት የሚቻለው ኦፍኮርስ፣ የተለያዩ የሰለዳ ድርጅቶች የሲይም ብትለው ሌሎች ስለላ ድርጅቶች አሉ። እንግዲህ ነገር አወዛጋቢ ነው። ለምሳሌ እንዳልኩ የእስራኤል የኒክሌር ኮሚሽን ይህን በተመለከተ በደንብ እንደተመታ እንደማያገግም ነው እንደተመታ በመግለጽ የዶናልድ ትራምፕን ሀሳብ ነው የደገፈው። እንግዲህ በዚህ ረገድ የሞሳድን ነው በተናጠል ያልሰማነው። ሌሎች ግምገማዎችንም መስማታችንን እንቀጥላለን። የተለያዩ የስለላ እና ወታደራዊ ተቋማት ያደርጉትም ግምገማ የመጨረሻውን ውጤት እንዲሁ ጠብቀን እንሰማለን። ዛሬ ላይ ቆመን የዓለም አቀፉን የአቶሚካል ኤጀንሲ ኃላፊ መግለጫ ላይ ቆመን ስናየው ግን ዛሬ በጣም ዋይት ሃውስን ለዋይት ሃውስ በጣም የሚበርድ ቀን ነው። ለዶናልድ ትራምፕ ተገናጽፍኩት ያሉትን ወታደራዊ ኩራት በመጠን ቢሆን የሚያተነፍስ ነው። እንደገና ደግሞ ራሱ ኦርዲናንሱ መሳሪያው የተሰራው ራሱ የኢራንን ፎርዶ የሚባለውን መቶ ሜትር ከመሬት በታች በዋሻ ለዋሻ ተቀብሮ የሚገኘውን የኒውክሊየር ማብለያ ለመምታት ለሱ ታስቦ ተወጥኖ የታቀደ የተሰራ ቦም ብለው እንግዲህ መቶ በመቶ የሆነ ማርክ አላገኘም ማለት ነው። ስለዚህ ዓለም የእስራኤልና ኢራን ጦርነት በድጋሚ ሊያገረሽ ነው ማለት ይቻላል ወይንስ ከዚህ በኋላ ያለው ነገር በኢራን እና በአሜሪካ የሚፈታ ነው ማለት ነው። ለዚህ ጥያቄ መልሱ በዛሬው ከኢራን በወጣ ዜና ኢራን እስራኤልን ለማመን አልችልም ብላለች። እስራኤል መልሳ ለጥቃት እንደማትመጣ እርግጠኛ መሆን አልችልም ብላለች። ስለዚህ ያው በዜናውም ላይ እንደሰማኸው በእስራኤል በኩል ያለው ፖሊሲ መከላከያ ሚኒስትሩ እስራኤል ቃጽ እንደገለጹት እስራኤል በኢራን ሰማይ ላይ ያለው ያላት የአየር በላይነትን አስጠብቃ ነው የምትቆየው ብለዋል። ይሄ ምን ማለት ነው የሚለው በጣም ሰፊ ነው። እንደገና ደግሞ ማንኛውንም የኒውክሊየር እንቅስቃሴን የማንሰራራት እርምጃን በእንጭጩ እንቀጫለን። እንደዚሁም ደግሞ በአጠቃላይ ሌሎች እንደዚሁም ደግሞ ከኢራን ጋር የተያያዙ በተዘዋዋሪ የኢራን ድጋፍ ባላቸው ማናቸውም ቡድኖች የሚደረግ የሽብር ጥቃትንም ቀጥታ ኢራን ላይ በቀላችን እንወስዳለን የሚል መሰረታዊ አቋም እንደምትከተል ገልጸዋል። መከላከያው ስለዚህ፣ ኢራኖች ደግሞ እስራኤል አናምናትም፣ እስራኤል መልሳ አታጠቃንም ብለን መተማመን አንችልም ከማለታቸው አንፃር አይ ቲንክ ለጥያቄ መልስ ነው የሁኔታውን ቮላታይል መሆን ማለት ነው እና ኢራን በዚህ መግለጫው ያለችው ምንድን ነው እንደተለመደው ለሚደረግባት ማንኛውም ጥቃት የፈረጠመ ምላሽ ለመስጠት ዝግጁ ናት የሚል ነው። ስለዚህ ዓለም ኢራኖች ኒውክሌር ቦምብ የመስራታቸው ሐሳብ ትተውታል ማለት አይቻልም ማለት ነው። ስለዚህ በኢራንና በእስራኤል መካከል ያሉትን ነገሮች ያለ ጦርነት መፍታት ይቻላል ወይ እንደመሰለህ፣ ይሄን አሁን ከሊያለ ከሚል ጉዳዩ የሚመለከታት ሀገር ምን ብላለች ነው ለምሳሌ የህሉና ስጋት አለኝ የኢራን የኒውክሌር ፕሮግራም በአንገቴ ላይ የጠለቀ መጅ ነው ስትል የነበረችው እስራኤል ናት። በዚህም ምክንያት 12 ቀናት የቆየውን ዘመቻ አካሄዳለች ዓለም እና የነዚህ ዘመቻ ውጤቷን ደግሞ ገምግማለች። እነህን ገምግማ ያለችው ምንድን ነው? ኢራን የኒውክሌር ቦምብ ባለቤት አይደለችም። የኒውክሌር ቦምብ ለመያዝም አፋፍ ላይ የምትገኝ ሀገር አይደለችም ብላ ደምድማለች። ስለዚህም የህልውና ስጋት የለብኝም ብላለች። ምልል ይፈልጌ ነው ዳንኤል፣ እዚ ጋ የዓለም አቀፉ አቶሚክ ኤነርጂ ኃይል የተናገሩትን ሰምተሃል። ዶናልድ ትራምፕ የተናገሩትን ሰምተሃል። እስራኤል ደግሞ ይህን ያለችው አለም። ስለዚህ የዚህን የዓለም አቀፉን የአቶሚክ ኃይል ኤጀንሲን መግለጫ ተከትሎ ከአሜሪካ ወይም ከእስራኤል የተሰጠ መግለጫ የለም። ይኖራል፣ አስተያየት ሊሰጡበት ይችላሉ። በተለይም ከአሜሪካ በኩል በተለይ ዶናልድ ትራምፕ በዚህ ጉዳይ በጣም ኦቨር ሴንሲቲቭ ናቸው። ምናልባት ማህበራዊ ገጻቸው ላይ የሆነ ነገር ሊሉበት ይችላሉ። ይህን ዜና እስካቀረብኩ ልሳት ድረስ ግን የለም። በጣም ጥሩ ዓለም ለትንታኔው በጣም አመሰግናለሁ። መልካም ጊዜ ይሆንልህ። መልካም ጊዜ ዳኒ። እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሀል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ ሀያ ደንበኞች የ30 ፐርሰንት ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባለ አራት መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ4940 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞውን ወደ ህይወት እናመጣለን። ለደንበኞች በወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950 34 55 56 ላይ ይደውሉ። ዲኤምሲ ሪል ስቴት ደስታዎ እዚህ ይጀምራል።